የብዙዎቻችን ጥያቄ ሆነው በሙቤና አብርሽ ሩታ መካከል ምን ተፈጠረ? ማን ያጣላቸው? ለምን ተራራቁ? የሚለውን በሚያሳዝን ሁኔታ በራሱ አንደበት ይዞልን መጥቷል። ሙቤ አብርሽና ሩታ ከዚህ በፊት እንደምታውቋቸው ፍቅራቸው በጣም የሚያስቀና ነበረ። ነገር ግን አዲስ አበባ ከመጡ በኋላ ለረጅም ጊዜ ተራርቀዋል። የሙቤና አብርሽ መካከል ምን ተፈጠረ የሚለው ጥያቄው አሁን አይደለም የጀመረው። ነገር ግን ትናንትና ሊቭ ላይ የነበራችሁ በጣም በኮሜንት ላይ አብርሽን ሲያስጨናንቁት ነበር። ለሙቤም ቀጥታ ደውሎለታል። ዛሬም ደግሞ ሙቤ ምን ን? ከተፈጠረ ይዞል መጥቷል። እንደዚሁም ደግሞ ለአብሬሽ ሩታ ጥያቄም ጭምር አቅርቦላችኋል። በመጀመሪያ ደረጃ ይሄ ጥያቄ አሚሯችን ላይ ከተፈጠረ ቆይቷል። የሙቤ መቶ ኬ ላይ ኦር ደግሞ ነው የተገኙት። በነገራችን ላይ ግን የሙቤ የዩቲብ አዋርድ ሲመጣ አብሬሽ ሩታ አነበሩም እና ሀይሚን ነቡር ነበሩ። ሲቀጥል ደግሞ ሙቤም ሲያመሰግን በደንብ ሀይሚን ነበር ያመሰግነው። ከዛ ጊዜ ጀምሮ እኔ በእነ አብሬሽ ና እነ ሩታ ና እነ ሙቤ መካከል የሆነ ነገር እንዳለ ተሰምቶኝ ነገር ግን እስከ ሰርጋቸው እየጠበቅኩ ነበር። ሰርጋቸው ላይ የምርም ሙቤ ካልተገኘ በመካከላቸው የሆነ ነገር ተፈጥሯል። ሲቀጥል ሌላ ደግሞ ልክ አብርሽ እና ሩታ በተጣሉበት ሰዓት ላይ በዚህ ሰዓት ላይ በጣም ጓደ ጓደኞቻቸው ወንድሞቻቸው፣ ሁሉም ኢቨን እንኳን ቤተሰብ ሳይቀር ስለነሱ የወጡ ቪዲዮ ሲሰሩ ሙቤ አንድ ነገር አልተናገርም፣ ምንም ነገር አላለም። እና በመካከላቸው ትልቅ እየ ነገር እንዳለ ሁላችንም በውስጣችን ይዘን ቆይተን ነበር። አሁን ግን ያው አብርሽን በጣም ብዙ ኦዲየንሶች እያጨናነቃችሁ ነበር። ለዚህም ደግሞ ለእናንተ ክብር ይገባችኋል። ምክንያቱም ዛሬ ሙቤ አዝኖ ነው ያሳዘነኝ። የምር ነው የምላችሁ፣ በጣም ነው የተሰማኝ። በዚህ ዓለም ላይ እንደ ብቸኝነት ሰውን ሞራልን የሚገል ነገር ምንም ነገር የለም እና ትናንትና፣ አብርሽ እኛ አልተጣላንም ከፈለጋችሁ ደውዬ ላሰማችሁ ብሎ ሙቤ ጋር ደውሎ ነበር። እንደምታውቁት የነበራችሁ ሰምታችኋል፣ ያልነበራችሁ ደግሞ ደውሎ እንግዲህ ማን ያጣላን ተጣልታችኋል እኮ እያሉ ነው ምናምን ሲል ሙቤ ምንድን ያለው ከተጣላን እንታረቃ ማለት ስሜቱ ልክ አብረሽ ደወለ እሱ ጋር እንጂ ማለት የሁለቱ የሚዋሩት ነገር ሶሻል ሚዲያ ላይ መውጣት የሌለበት ነገር ስሜቱ ይገባችኋል አደለ? ሶሻል ሚዲያ ላይ ማውራት ያለባችሁና ማውራት የሌለባችሁ ነገር አላደል? ሙቤ ጋ የሆነ ቀዝቀዝ ያለ ድምፅ ነበረ። አብርሽም ደግሞ የሆነ እንዴት ብዬ ሊንገራችሁ ለእኛ ማሳመኛ ነገር ነበር እያደረገ ያለውና በቃ ደስ ብሎን ነበር። በሰዓቱ ለምን ብትሉ አንደኛ መነጋገራቸው ማውራታቸው ራሱ ትልቅ ነገር ነው። ሁለተኛ ነገር ደግሞ ለአብርሽና ሩታ ፍቅር ብዙ መስዋዕትን የከፈለ ሙቤ ነው። ቡታጅራ ላይ ታችሁ ከሆነ ሙቤ፣ ሀይሚ፣ ኤፊ ሆነው ከአብርሽ ሩታ ጋር ብዙ አሪፍ ጊዜ አሳልፈዋል። ብዙም ደግሞ ወደኛ እንዴት ነው በፍቅር በአንድነት መተውልናል። በጣም የሚገርሙ ኮንታክታቸው ጥብቅ ያለ ጀማ ነበሩ። ገባችሁ። አዲስ አበባ ሲመጡ ግን ሙቤ በቃ ከአንዳንድ ገለልተኛ ከሩታና ከአብርሽ ጋር የተገናኙ ሰባት ወር ሆኗቸዋል። ብታምኑም ባታምኙም ምክንያቱም ዩቲዩብ ላይ ከመጡ ማለት ነው። ኦፍኮርስ ዩቱብ ላይ ሰሩ ይችላሉ። አንዳንድ ነገር ላይገናኙ በቃ ማነው ሰፈራቸው ሩቅ ምናምን ሊሆን ይችላል። ግን ለምን አብረሽና ሩታ የሆነ ነገር በሆኑበት ሰዓት ላይ ሙቤ ለምን የሆነ ነገር እንኳን አላለም? ቤተሰቦች በመካከላቸው ሰው አጣልቷቸው ሊሆን ይችላል። ዛሬም ደግሞ ሙቤ መጥቶ የተናገረውን ሰምታችሁ ከሆነ ብዙ ጊዜ ብቸኝነት ስሜት ይሰማኝ ነበር። ምን አርጊያቸው ነው የራቁኝ እል ነበረ። ከአብርሽና ከሩታ ከተለየሁ በኋላ ከሰዎች ጋር መልመድ፣ አብሬ መቀጠል በጣም ከብዶኝ ኢቨን እንኳን እሱስ ውስጥ ገብቼ ነበር እያለ ነበር። ይሄ ማለት ደግሞ ኢቨን እንኳን በውስጥ ራሱ አይገናኙም ማለት ነው። በሶሻል ሚዲያ ላይ ብቻ ሳይሆን በውስጥ አይገናኙም። ሲቀጥል ደግሞ ቤተሰቦች ለአብርሽና ለሩታ ምን ብሏል? እኔ ጥፋት እንዳላጠፈው እርግጠኛ ነኝ። ነገር ግን ስለ እኔ ሰው መጥፎ ነገር ነግሯችሁ ሊሆን ይችላል። እኔ ጥፋተኛ ከሆኑ ይቅርታ። ነገር ግን እናንተ በምን እንደተቀየማችሁኝ ምን እንደሆነ ወይንም ደግሞ ጥፋተኛ ሆኜ አግኝታችሁ ከሆነ እናንተ መልስ እንድሰጡኝ እፈልጋለሁ ብሎ ለአብርሽም ለሩታም መልክቱን አስተላልፏል። ሌላው ደግሞ ለሰርጋቸው እኔ አስፈላጊ በነበርሁበት ሳለ አስፈላጊ በሆንሁበት ሰው ማለት የሆነ ጊዜ ላይ አስፈላጊ ሆኜ ከእነሱ ጋር ብዙ ነገር አርቂያለሁ። አሁን ደግሞ ካላስፈለግኳቸው ችግር የለም ነገር ግን አስፈላጊ ነህ ተብዬ ከተጠራው ዱባይ ላይ እንኳን አይደለም ዱባይ ላይ ለምን እሳተ ገሞራ ውስጥ ቢሆን ከተከትያቸው ሄዳለሁ። በጣም የሚወዳቸው የማከብራቸው፣ አብረን በነበረበት ሰዓት ላይ ምንም አይነት ምቀኝነት አልነበረንም። ሁላችንም እንረዳዳ ነበር። ይሄን ሲላችሁ ቤተሰብ ይገባችኋል። በመካከላቸው የሆነ ትልቅ ዬ ነገር አለ ከተጀመረ እነሱ ሰላም ቢሆኑ የሆነ ነገር በመካከላችሁ ባይፈጠር ሲጀመር ሙቤ እንደዚህ ብሎ አይናገርም ነበርና፣ በጣም ትልቅዬ፣ እንዴት ነው ትልቅ እኔን የሚረብሽ ስሜት ነበር የሚሰማኝ። ማለት እንዴት ሁሉም ይረሱኛል? እንዴት ሁሉም ይርቁኛል? ኢቨን እንኳን ኦዲንስ ለምን ረሳ ብዬ በጣም ትልቅ ስትሬት ውስጥ ነበርኩኝ። ስሜቴር ብሻ ያለ ነበረ ነገር ግን እንደምታስታውሱኝ እንዳረሳችሁ ሲገባይ በጣም ደስ ብሎ የመጣው ብሎ ዛሬ እንዴት ብዬ ልንገራችሁ ቤተሰብ የሆነ እምቧ እየተናነቀው ተክዞ ነበር ሲናገር የነበረው እና ሙቤና እናብርሽ መሀል ትልቅ እየ ነገር አለ። ሜቢ ሰው አጣልቷቸው ሊሆን ይችላል። አዲስ አበባ ከመጡ በኋላ ነው። እንደምታዩትኝ የእንዴት ነው ሩታና አብርሽ ሌላ ሰዎች ወስደዋቸዋል እልም አድርገው ማለት ነውና፣ በዚህ መካከል ሙቤ ትልቅ ዬ እንዴት ነው ደብሮት ነበረ፣ የተሰማው ስሜት አለ ወይንም ደግሞ ሌላ ሰው የሆነ ሰው የሆነ ሰንበዲ በመካከላቸው ገብቶ አጣልቷቸዋል። እኔ ይሄ ነገር ስሜቱ መቼ ነው የመጣልሽ ካላችሁኝ፣ በአብሪሽ በሩታና በሙቤ መሀል ይሄ ነገር ተፈጠረ ብዬ አሚሮ ላይ ሲመላለስ የነበረው መቼ ነው ልክ የሙቤ አዋርድ ሲላክለት የዛን ሰዓት ነው። ኢቨን እንኳን አብረሽ ሩታ መገኘት ባይችሉ ለምንድን ነው እነሱን አመሰግናለሁ ብሎ ስማቸውን ያልጠራው? በጣም ተሰምቶ የነበረ። እነሱስ ደግሞ ከመጀመሪያ ጀምሮ አብርሽ እንዴት ነበረ ለሙቤ የሚሆነው፣ ሙቤም ደግሞ ተመሳሳይ ለአብረሽ እንዴት ነበር የሚሆነው? እና ለምንድ ነው የዚህ ቀን ለምን አልተገኙም? በጣም ውስጥ ውስጥ ጥያቄ ነበር። አሁን ግን ከእናካቴው እነ ቡራ፣ እነ ነኤፊ ኤፊና ሀይሜ ወንድም ማለት ነው ሁሉም ባንዴ እርቀውታል። ሙቢ ብቻው ነው። አይታችሁ ከሆነ ቤተሰብ የሚሰራው ከነ ነው እነዛ ጫጭሮቹ ነ ቃልዬ ካወቋቸቸው ማለት ከነሱ ጋር ነበር ስሰራ የነበረው። ቻናሉ በጣም ሞቷል እንደምታዩት። ስለዚህ አንድ ቻለንጅ ቤተሰቦች ሁለት መቶ ኬ እናስገባው እንደምንም እንዴትም ብለን ማለት ነው። ይሄ ደግሞ ለእናንተ አይከብዳችሁም። ዛሬ ቪዲዮ የተለቀቀውን አይታችሁ ስሜቱ መረዳት ትችላላችሁ። ማለት በህይወታችሁ ላይ በጣም ከባድ ስሜት የሚባለው እንዴት ብዬ ልንገራችሁ፣ ሰው እያለ ሰው እንደሌላችሁ የሚሰማው ስሜት በቃ እንዳትኖሩ ራሱ ያደርጋችኋል። ሰዎች ራሳቸውን የሚያጠፉት የሆነ ነገር የሚሆኑት ወደው እንዳይመስላችሁ፣ ብቸኝነት ሲሰማቸው፣ ሰው አለ ካጠገባችሁ፣ ግን እናንተ ደግሞ ብቻችሁናችሁ። እንደዛ አይነት ስሜት በጣም ከባድና ክፉ ነው እና ሙቤም ሱስ ውስጥ እንደነበረ ያው፣ አንዳንድ ጊዜ ዩቱብ ላይ ስትመጡ ስትሰሩ የሚያስቸግረው ወይንም ለመረዳት የማትችሉት ነገር ምንድን ነው? ፕራንክም ይሆን ሪልም ይሆን ኦር ቪዲዮም ይሆን የማታውቁት ነገር አለ እና ያ ነገር እኛም በሰዓቱ ሜይ ቢ ስራ እየሰራ ሁላ ነበር የመሰለኝ። በእርግጥ ቲክቶክ ላይ ፖስት ሲያደርግ የነበረውን አንዳንድ ነገሮች ሳይ በጣም ተሰምቶ የነበረ እና ሲቀጥል ደግሞ እነ ሀይሚ ጋ እነ ቡራ ጋ ልክ ኮሜንት ላይ ምናምን ታገኙት ነበረ። የተለያየ ቦታ ላይ ቴቶክ ላይ የተለያየ ቦታ አሁን ግን እስከናካቴው የትን ቦታ ይሄ ደግሞ ይህን ነገር ትቷል። እነሱም ደግሞ ወደ ራሳቸው ወደ ራሳቸው ተመልሰዋል። ቤተሰቦች ይሄ ነገር ክሊን የምናደርገው ደግሞ እኛ ራሳችን ነን። ገባቸሁ አደለ? እነሱ የሆነ ነገር ሲዘነጉ እኛ ማስታወስ አለብን። መጀመሪያ እንዴት ነው የምናውቃቸው? ፍቅራቸው፣ አንድነታቸው፣ ጨዋታቸው ልክ ሙቤ ነበረ ኮ የዛሬ ራሱ ምንድን ነው እንዴት ብዬ ልንገራችሁ የሚያስና ነው የሚያደምቀው ገቦችዋ ቤተሰቦች ዛሬ ደግሞ እንደስ ተራርቀው ተዛዝነው ሲመጡ በጣም ያሳዝናል ሲቀጥል ሙቢ ከማንም ሰው ጋር ተዋውቂ በጥል ምክንያት መለየት አልፈልግም ሩታም ሆናችሁ አብሬሽ እኔ ያጠፋሁት ነገር ካለ ንገሩኝ ይሄ ነው በሉኝ እኔ ግን እርግጠኛ ነኝ ምንም እንዳላጠፋው እና በዚህ አጋጣሚ ይቅርታ ብሏል ቤተሰቦች በጣም ነው ያዘንሁት የምር ነው